ና የተከበራችሁ የዳዕዋ ኤንድ ፒስ ታዳሚያን አህለን ወሳላ የወር አበባ መከላከያ መርፌ ወይ ክኒን እንዲሁም ደግሞ የወሊድ መቆጣጠሪያ መርፌ ክኒን የመሳሰሉት ነገሮች ምን ችግር አለባቸው ሸሪአዊ ይሁን እንዲሁም ደግሞ ዱንያዊ ይሁን ምን ችግር አለው የሚለውን አብረን እንመለከታለን ፈሀያኩምላህ ይህ ፕሮግራም የሚተላለፈላችሁ ከዳዕዋ ኤንድ ፒስ ዲንህን እወቅ ሲሆን ከእናንተው ለእናንተው ይቀርባል። ሁላችሁም ሼር በማድረግ እንድትሳተፉ ከወዲሁ እናሳስባችኋለን። ጀዛኩሙላህ ኸይረን። አላህ ሱብሃነሁ ወተዓላ ይቀበላችሁ። አላህ ሱብሃነሁ ወተዓላ ይውደድላችሁ ከኸይር ስራችሁን። እናም ሼር አድርገን ለወንድም እህቶቻችን ማሳወቅ መቻል ትልቅ ስራ ትልቅ ስራ ነው። ስለዚህ ይህ ከአረስቱ እንደምንረዳው አብዛኛው እህቶቻችን እየደጋገሙ እየደጋገሙ የሚጠይቁት ነው። ከዚህ በፊት የተወሰኑ መልሶችን ለመስጠት ሞክረናል። ዛሬ ግን በበለጠ ማሳሰቢያ ማስጠንቀቂያም በሉት አለንና፣ ጀዛኩምላ ኸይረን ልብ ብለን እንከታተል። ለወንድም እህቶቻችን ሼር እናድርግ፣ እነሱም ይጠቀሙ ከእኛው ጋር። ጀዛኩምላሁ ኸይረን ባረከላሁ ፊኩም እናም እቺ ዱንያ ጥንቃቄ ትፈልጋለች። ዲናችንን ደግሞ ማወቅ ያስፈልጋል። ዲናችንን አውቀን መተግበር ደግሞ እጅግ በጣም የበለጠ አስፈላጊው ስራ ነው። ስለዚህ ጀዛኩምላ ኸይረን ይሄንን መልእክት ለእህቶቻችን እንድታደርሱልን፣ ለእናቶቻችን እንድታደርሱ፣ ለዘመድ ወዳጅ በሙሉ ለወንዱም ለሴቱም እንዲደርስ ይሁን። ጀዛኩምላሁ ኸይረን ባረከላሁ ፊኩም።

ሃኡላ ብለው ጥያቄ ይቀርበዋል ለማን ለሼክ እብን እተይሚን ረሕመቱላሂ አለይ ምን ብለውን የተጠየቀው ጥያቄ ጀዛኩሙላሁ ኻይረን አንዳንድ ሴቶች የወር አበባ መከላከያ መድሃኒት ሆም ብለው ይወስዳሉ ይህንንም ደግሞ የሚያደርጉበት ምክንያት ጾምን ቀዳ ላለማድረግ ጾምን ቀዳ ላለማድረግ ማለትም ሁሉን በረመዳን ውስጥ ጾማ ከረመዳን በኋላ ቀዳል ያለ መጾም በማሰብ ነው። እንዲሁም ይሄ ነገር ይፈቀዳል ወይ በሸሪዓችን በሸሪዓችን ያለ ነገር ነው ወይ ምን ይላል ሸሪዓችን የሚለውን ጠየቁ። እንዲሁም ደግሞ በዚህ ጉዳይ ላይ የተወሰኑ ህግጋቶች አሉ ወይ አንድ ሰው የግዴታ ይሄን ነገር መውሰድ ያለበት ከሆነ ያለባት ከሆነ ምን አይነት መጠበቅ ያለባት ግዴታ፣ መንከባከብ ያለባት መከታተል ያለባት ነገሮች አሉ፣ ለነዚህ ሴቶች እንንገራቸው፣ እናሳውቃቸው፣ እናሳስባቸው የሚል ነው ጥያቄው። እናም ሼካችን ራህመቱላሂ አሌይህ ምን አሉ? አልጀዋቡ መልሱ፣ አለዚ አራሁ ፊ ሀዚሂል መስአለተ አላ ተፍዐለሁል መርአ እኔ ይላሉ እብኑ ዑተይሚን ራህመቱላሂ አሌይህ፣ እኔ የምለው ማንኛውም ሴት

አላህ ብዙ ሕክማዎች አሉት። ይግባንም አይግባንም ለሴት ልጅ የሚመጣጠናት ነገር ነው። ይሄ ነገር ለሷ ይሆናል ብሎ አላህ ያስከሰተባትን ነገር ወዳ መቀበል ነው። እምቢ ማለት ደግ አይደለም። አላህ ደግሞ በዚህን ሰዓት አትስገጂ፣ አትጹሚ፣ አረፍብሽ እያላት እረፍት አድርጊ አላት። ሲፈጥርሽ አንቺ ልጅ፣ አንቺ እህት፣ አንቺ እናት፣ አንቺ አክስት፣ አንቺ አያት፣ አንቺ ዘመድ፣ አንቺ የሴት ሙስሊም ሆይ ሲፈጥርሽ ይሄን የወር አበባ ባንቺ ውስጥ እንዲገኝ ማድረጉ ሕክማ ነው የአላህ ጀለ ጀላሉ። ጭማሪው ደግሞ አትጾሚ በዚህ ሰዓት አትስገጂም አለሽ አረፍ በያለሽ። አንቺ ደግሞ አሻፈረኝ እያልሽ ነው። አሻፈረኝ ካልጾምኩ ካልጾምኩ ካልሰገድኩ፣ አላህ የፈጠረሽ እረፊ እያልሽ ነው። አታደርጊው እያልሽ ነው። አንቺ አሻፈረኝ ብለሽ ይሄን ነገር ስታደርጊ ያ አላህ ስብሓነሁ ወተዓላ ለሕክማ በማሕፀኑሽ ውስጥ እንዲኖር ያደረገው ያን ነገር እነዚህ ሁለቱ ነገሮች መጋጨት ይጀምራሉ። መጣላት ይጀምራሉ። አንዱ ከአንዱ በላይ ለመሆን ይታገላል። በዚህን ጊዜ ማሕፀንሽ ውስጥ ችግር ይከሰታል። ለዚህ ነው ብዙ ሴቶች የወር አበባቸው የሚዛበው። ትናንትና እና ሰምታችኋል። ትናንት ሁሌ ቀን በቀን ጥያቄ ይመጣል፣ በዚህ ጉዳይ ላይ ቢያንስ አንዴ ይመጣል። ሁለቴ፣ ሶስቴ፣ አራቴ፣ አምስቴ ካልመጣ አንድ ጥያቄ ይመጣል፣ ቢያንስ እኔ ዘንድ ብቻ። ሌሎቹን ትላልቆቹ መሻይኮችና ኡስታዞችን መሻይኮችን ተው። ወሩ ሙሉ የሚፈሳቸው ሴቶች አሉ በዚህ ሰበብ ችግር ነው ማለት ችግል ነው ማለት ነው ተቸገርሽ እኮ ማለት ነው አንድ ወር በዓመት አንድ ወር አምስት ስድስት ቀን አልጾ መሚያችን ቀዳ አላደርግም ብለሽ እድሜ ልክሽን እራስሽን ጎዳሻት ነቢ ደግሞ ላበረራ ወላ ዝራር ብለዋል ሀኪሞች ደግሞ በዚህ ጉዳይ ላይ ነገሩን የሚያውቁ ምን አሉ ይጎዳል ያዛባል ችግር ያመጣል፣ ብለዋል። ታዲያ ብትቀበይ ይሻልሽም ብትቀበይ አይሻልሽም? ወይ ትቀበያለሽ አትቀበይም? አላህ እንዲ አድርግ ያለሽን አትቀበይም? ብትቀበይ አይሻልሽም? እንስቲ ይሻለኛል አይሻለኝም በሉ የፈለጋችሁትም ማለት ትችላላችሁ። ብትቀበይ ይሻልሻል እምቢ ካልሽና ከተጠቀምሽው፣ ሌሎቹ ሴቶች ሌሎቹ እህቶች ይሄው እያለቀሱ እያነቡ እየደከሙ እየተቸገሩ እንዳለው ትቸገሪያለሽ። እምቢ ካልሽ አልቀበልም፣ አይ አይሻልኝም የምትሆን ይሻልሻል። አምስት ቀን ቀዳ ማድረግ አይሻልሽም? እድሜ ልክሽን ወይ ደግሞ አመት ሙሉ ከምትሰቃይ አምስት ቀን ስድስት ቀን ሰባት ቀን ነው ከበዛ፣ ስምንት ቀን አስር ቀን ለምን አይሆንም ሲፈልግ የሚገርምሽን ደግሞ ነገር ልንገርሽ። አብን ዑሰይሚን ረሕመቱላሂ ዓለይ የሰጡት ፈትዋን የሴት ልጅ ቀዳ ስታደርግ፣ ቀዳ በምታደርግበት ሰዓት አንዲት ሴት ቀዳ እያደረገች እያለች ሸዋልን፣ ስድስቱን የሸዋል ቀናት መጾም ባትችል ቢያልፋት፣ በቀዳው ምክንያት በወሊድና በመሳሰሉት ምክንያት እሱን ቀዳ እያደረገች እያለች እሱን ቀዳ እያደረገች እያለች ሸዋል ቢያልቅና ዙልቂዕዳ ቢገባ ሸዋልን ትጾማለች ጾሟም ትክክል ነው ለምን አላህ በአዘዛት ምክንያት ነው የቆየባት አላህ በአዘዛት ሰበብ ነው የዘገየባት ስለዚህ ጾሟም ትክክል ነው አሉ እብን ዑሠይሚን ረሕመቱላሂ ለምን አላህ ቀዳ አድርጊ ብሏታል ቀዳ እያወጣች ነው ቀዳውን ስትጨርስ ሸዋልን ጾመች ምን አጠፋች ምንም ያጠፋችው ነገር የለም ትክክል ነው አሉ ሹፍ እንዴት ራህማ እንደሆነ አያችሁ ዲናችን ዲናችን እንዴት ረህማ እንደሆነ ተመለከታችሁ። ያ አመት ሙሉ አጅር ታገኛለች የሚለው እንዳያልፋት ተጨንቃ የነበረውን አይ ታገኛለች አላት አላህ። በቃ ሸሪአ ነው። አልሐምዱሊላህ ረቢል አለሚን። ስለዚህ እህቶቼ፣ ስለዚህ ልጆቼ ይህን ነገር ልብ በሉት። ምናሉ እብኑ ዑሰይሚን በመቀጠል

እሺ አንቺ ቀዳለብሽ፣ ስድስቱን ሳትጾሚ ጾሚ ሸዋልን ብትጀምሪ፣ ይቅርታ፣ ቀዳውን ሳትጾሚ ስድስቱን ሸዋል ብትጀምሪ፣ ገና ረመዳን አልጨረስሽም። አንቺ ቀዳለብሽ። ቀዳ ያለበት ሰው አንድ ቀን ለምን አይሆን ረመዳንን አልጨረሰም። ቀዳውን እስኪ ጾመው ድረስ፣ ቀዳውን ከጾመ ረመዳን ጨረሰ፣ ወዲያው ስድስቱን አስከት። አልሐምዱሊላሂ ረብል ዓለሚን፣ ምንዳው ልክ ነቢ እንዳሉት ይደርስሻል፣ አመቱን ሙሉ እንደ ጾምሽ ይከተብልሻል። ታዲያ ይህ ያሻልሽም

አደራሽን አትጠቀሚ፣ ጉዳት አለው። መሻይኮች ብቻ አይደሉም፣ ዶክተሮች፣ ጠቢቦች ናቸው ያሉት። ስለዚህ ችግር ስለሚያመጣብሽ ወደሽ ብትቀበይና የሚሻልሽ ደግሞ ይሄ ነውና። ጀዛኪላሁ ኸይረን። ጀዛከላሁ ኸይረን። አንተም ወንድሜ ልጅህን፣ ሚስትህን፣ እናትህን፣ አክስትህን፣ አያትህን፣ ዘመዶችህን የሙስሊም ሴቶችም በዚህ ብትመክር ይሻላል። ይህ ነው የሚሻለው፣ ይህ ነው የሚሻለው፣ ይህ ነው የሚበልጠው። ጀዛኩሙላሁ ኸይረን። ይህ መልእክት በተቻለ መጠን ይህ ከዳዕዋ አንድ ፒስ ዲንህን እወቅ በሚለው ቻነላችን ለእናንተው በእናንተው የሚተላለፈው ከእናንተው ለእናንተው የሚተላለፈው ማለት ነው ይሄ መልእክት ለእህቶቻችን አድርሱልን ለሚስቶቻችሁ አድርሱልን፣ ለእናቶቻችን አድርሱልን፣ ለአክስቶቻችሁ አድርሱልን፣ ለሙስሊም ሴቶች አድርሱልን። ቻለኑን አዲስ የሆናችሁ ሰብስክራይብና የደውሏ ምልክት መጫናት ትርሱ። ቪዲዮ ላይክ በማድረግ ለብዙ እህቶች እንዲደርስ አድርጉልኝ። ጀዛኩም ላሁ ይረን። ፌስቡኮችን አመሰግናለሁ፣ ላይክና ፋሎው እያደረጉ ነው። ዩቱቦችም እንደዛው። ጀዛኩም ላሁ ይረን። መልእክት ነው ይተላለፍ በመሳይ ፕሮግራሞች በተለያዩ ሰዓታት እንገናኛለን። በተለይ በረመን ደግሞ ጊዜ ሳንገድብለት እየተገናኘ ነው። አልሐምዱሊላህ 19 ብለናል፣ ወደ ሀያ እየገባን ገብተናል፣ 20ኛው ሌሊት ለሊት ላይ ነን። ነገ ምሽት ደግሞ ተሐጁድ ይጀመራል። ተሐጁድ በሳውዲ ከተማዎች እስካሁን አልተፈቀደም፣ በየቤቶቻችን እንሰግዳለን ኢንሻአላህ። አላህ ይቀበለን፣ አላህ ይውደድልን። ለይለት አልቀድርን ከተወፈቁ ምርጥ ባሮች ያደርጋችሁ ሌይለት ልቀድርን ከተወፈቁ ከተከተበላችሁ ያደርግላችሁ ያደርጋችሁ። ያሐዩ ያቀዩም፣ ያሐዩ ያቀዩም፣ ያዱል ጀላል ወል ኢክራም። ጀዛኩም አላሁ ኸይረን ብያለው፣ ባረከ ላሁ ፊኩም ብያለው። ይሄ መልእክት እባካችሁ፣ እባካችሁ፣ እባካችሁ በተቻላችሁ መጠን አዳርሱት። ጀዛኩም አላህ ኸይረን። ያዳረሱትን ሁሉ አላህ ኸይሩን ያደርስላችሁ።

እየደገም እየደጋገምን እንደገና በሰላም በደስታ በጤና ሆነን የምንገናኝ አድርገን በርቱ በርቱ በርቱ። እችን አስሯን የቀረችዋን ሀያዋ አለፈች። ያ አላህ እንዴት እንደ ቀልድ እንዳለፈች ተመልከቱ። እንዴት በፍጥነት ሀያዋ እንዳለፈች የቀረችንን አስሯን ደግሞ እንበርታ። ያ ረቢ ያ አላህ አንተ የምትወደውን ያ አላህ ሌይለቱል ቀድርን የምናገኝበትን ኢባዳ፣ ያ ረቢ የምንሰራ አድርገን

የሳሊሆችን የደጎቹን የሙእሚኖችን የደጋግ ሰዎችን ውዴታ ይስጣችሁ። የሰጣችሁን አይንጠቅም፣ አይንጠቃችሁ። ከፍ ያደርጋችሁ፣ ዝቅ ያደርጋችሁ። ምቀኛ፣ ሸረኛ፣ ተንኮለኛ፣ ሴረኛ አላህ ከእናንተ ይመልስላችሁ፣ አላህ ያስወግድላችሁ፣ አላህ ይከላከላችሁ። ያ ሐዩ ያ ቀዩም፣ ያ ሐዩ ያ ቀዩም እናንተንም